እግዚአብሔር ጸሎትን የሚሰማ አምላክ እንደሆነ አምናለሁ። ነገር ግን ብዙ ዘመን የጸለይኩበት ጉዳይ እስካሁን አልተመለሰልኝም። ከሰው የተለየ ኃጢአተኛ ስለሆንኩ ነው? ከዚህ የተነሳ ህይወቴ ቀዝቃዛ ሆኖብኛል። ሰዎች ተደረገልኝ ብለው ሲመሰክሩ ማመን እያቃተኝ መጥቷል። ፓስተርዬ፣ ምን ትለኛለ? እንግዲህ እግዚአብሔር ለምን ጸሎቴን አይመልስም? በአጭሩ በዛው ልናገር ይህን ስናገር በጣም እጠነቀቃለሁ። ምክንያቱም ብዙ የማላቀው ነገሮች አሉ። እግዚአብሔር ጸሎትን የማይሰማው በዚህ በዚህ በዚህ በዚህ ምክንያት ነው ብዬ የባሰ እንዳልጎዳሽ እጠነቀቃለሁ። ሁሉን የምለውን አድርገሽው ሊሆን ይችላል። በቅድስና ምየድሽ እግዚአብሔርን እያመለክሽ ሊሆን ይችላል። ምንም ያል ኃጢአተኛ ስላልሆንሽ ስለሆንሽ ሳይሆን በጽድቅም እየኖርሽ ይሄ ሊሆን ሀፕል ሊያደርግ ይችላል። ስለዚህ እንዲህ ሊሆን ይችላል ብዬ ስል ሕይወትሽን እየከሰስኩ እንዳልሆነ እንድታውቂልኝ ይፈልጋሉ። ምክንያቱም ኦሬዲ የጸሎት መዘግየት ምንድን ነው የምትዘገይ ተስፋ ልብን ታሳዝናለች ይላል እና ልብሽ በሚያዝንበት ነገር ላይ አንቺን መክሰስ ራስ ወንጀል ነው በመጀመሪያ ጸሎት የምንጸልየው ለሁላችንም ነው የምናገረው ነገሮችን መቀበያ መንገድ ስለሆነ ሳይሆን ህብረት ማድረጊያ መንገዳችን ነው፣ ከእግዚአብሔር ጋር መነጋገር ነገር ለመቀበል ብቻ ስጠኝ ስጠኝ ስጠኝ ለማለት፣ ባርከኝ ባርከኝ ባርከኝ ለማለት ብቻ ከሆነ የጸሎት ዓላማን ስተነዋል። ጸሎት ከመለኮት ጋር ህብረት የምናደርግበት መንገድ ነው። ጸሎት በትህትናም በድፍረትም የሚሆን ነው። ምን ማለት ፈልግ የመሰለሽ በትህትና ምናመልከውን ምንጸልይበትን አምላክ በትክክል ከማወቅ ስናውቀው በፊቱ ምንናገረው እንጠነቀቃለን። በድፍረት ስንል ደግሞ አባታችን ስለሆነ እሱ ጋር እንነጋገራለን። ወደ ጸጋው ዙፋን በድፍረት እንድንቀርብ መጽሐፍ ያስተምረናል። ስለዚህ ጸሎት በእምነት የሚሆን ነው። ዕብራውያን 11፥6 እንደሚነግረን ጸሎት እውነተኛ መሆን አለበት። ሲምፕል እና ግልጽ በቃ ግልጽ ይሆን መሆን አለበት። ሌላው አንዳንድ ጊዜ ጸሎት ደግሞ ደጋግሞ ማንኳኳትም የሚጠይቅበት ጊዜ አለ። ደጋግሞ መለመንን ደጋግሞ መጾምን። ቆይቼ እግዚአብሔር እንደ እጅ ጠናሁት እሱም ሰምቶ ዘንበላለኝ ይላል መጽሐፍ ቅዱስ። አንኳኩ ይላል መጽሐፍ ቅዱስ። ለምኑ ትቀበሉም አላቸው ይላል መጽሐፍ ቅዱስ። ስለዚህ እንደ እግዚአብሔር ፈቃድ የሆነም ጸሎት ሊሆን ይገባል። የምንጸልየው ጸሎት ይዘቱ ኮንቴንቱ አንድ ጊዜ ለአን አንዲት እናት የጸሎት ሴት ናት። ለእሷ ጸልይልኝ ያለቻት ሴት ስትላት እሺ ጸልይልሻለሁ አለቻት። አለ ቻት ስለምን እንደሆነም አልነገረቻትም። ቤቷ ገብታ ከቤተሰቦቿ ጋር የጸሎት ሰዎች ናቸው ቤተሰቦቿ። ልጅ ከልጆቿ ጋር ትጸልያለች፣ ከባሏ ጋር አብረው እየጸልየ ሁሌ ማታ ማታ ሲጸልዩላት መንፈስ ቅዱስ ሁለተኛ እንዳጸልይ ስለዚህ ሴት አላት። ከዛ ድንገጠች፣ እዛ ያችን እህት ትደውልላታለችና፣ ምነው ለምንድን ነው እንደዚህ ያረግሽን? ጌታ እንዳጸልዩላት አለን። ምንድን ነው የምትጠይቂው ጌታን። ይህን ጸሎት በፊቴ እንዳጸልዩ ብሏል ጌታ። ምንድን ነው እሲ፣ ያልነገረቻቸው ነገር ምንድን ነው? ጸልይልን አለች እንጂ ለምን የጸሎት ርሱን አታውቅም። ለካ ያቺ ሴት የምትፈልገው እግዚአብሔር እንዲገድላት እንድትሞት ነው የምትጸልየው። ውሰደኝ በሞት እያለች ትለመናለች። እነዚህ ደግሞ ምት ጌታዊ ጸሎቷን ስማት እያሉ ማታ ማታ በእግዚአብሔር ፊት ይጮሃሉ። እግዚአብሔር ደግሞ ሲሬስ አምላክ ነውና የምትለምኑትን ወቁ ጸሎት ርሳችሁን ወቁ። ወደ እኔ ሲጮሁ ሰማችኋለሁ። ይሄ ጸሎት ትክክል አይደለም ብሎ ነው እግዚአብሔር መንፈስ ቅዱስ ቢነግራቸው። አያችሁ አንዳንድ ጊዜ ሮንግ ልመናዎች አሉ፣ የማይመለሱ ልመናዎች አሉ። አንዳንድ ጊዜ የማይመለስባቸው ምክንያቶች በሕይወታችን ውስጥ ያልተናዘዝነው አጥያት ኃጢአት ካለ ጸሎታችን አይመለስም። በልቤ በደልን አይቼስ በሆነ ኖሮ እግዚአብሔር ጸሎቴን ባልሰማኝ ይላል፣ መዝሙር 66 ላይ ማቴዎስ አካባቢ ምን ይላል እውነተኛ ካለመሆን እየተነሳ ለስጋይ ሞቲቭ ያዕቆብ ላይ እንዳለ ወደዚህ ከተማ እንሄዳለን፣ እናተርፋለን፣ እንነግዳለን፣ ሀብታም እንሆናለን በሚል ሮንግ ሞቲቭ ይዛችሁ ልትጸልዩ ትችላላቸው። ያንንም እግዚአብሔር አይሰማም። አለማመን ካለ እግዚአብሔር አይሰማም። በሚጠራጠር ሰው በሁለት በነፋስ እንደሚላጋ ሰው ነው ይላል። ሰይጣናዊ ተጽዕኖ አንዳንድ ጊዜ ደግሞ ያዘገያል። በዳንኤል መጽሐፍ ላይ ምዕራፍ አስር ታስታውሳላቸው። የፋርስ ንጉሥ እንዳይመጣ ያይ ጸሎት ርዕስ ዳንኤል ፋስቲንግ የጀመረበት ቀን ጀምሮ ሰልፍ ነበረ። መጀመሪያ ቀን ጸሎት መልስ መጥቷል። ነገር ግን አየር ላይ ያለው አለቃ አልታሰረም። ስለዚህ ያ የሰይጣናዊ ተጽዕኖ ነገር የሚያዘገይ መንፈስ በር የሚዘጋ መንፈስ እየተዋጋት ነው፣ ከመንፈሳዊ ውጊያ የተነሳ ነው። ስለዚህ አንዳንዴ የቤተሰብም ግጭት ባልና ሚስት፣ በተለይ ባሎችን ጌታ የሚመክራቸው ጴጥሮስ ላይ ታስታውሳላችሁ። ራስ ሶስት አካባቢ ላይ ጸሎታችሁ እንዳይከለከል በማስተዋል ከሚስቶቻችሁ ጋር ኑሩ ይላል። ለባሎች የተጻፈ የባል ጸሎት የማይሰማው ምን ሲሆን ሚስቱን ከሚስቱ ጋራ ሲጋጭ ከሚስቱ ጋራ በር ሰማይ ይዘጋበታል። ስለዚህ የባልሽ ጸሎትም እንዲሰማ አንቺም ልትመችው ይገባል። የቤተሰብ ግጭት ጸሎት በመካከላችሁ፣ ባልና ሚስት ካልተስማማችሁ ሰማይ ይዘጋባችኋል። ተጣልታችሁ አይሆንም። በፍቅር ውስጥ ነው የሚሰራው። ትምክት ካለ ፕራይድ ካለ ማለት ነው። እግዚአብሔርን መስረቅ ካለ አስራትና መባ እየሰረቁ ለእግዚአብሔር ሳይታመኑ እየኖሩ እግዚአብሔርን ባርከኝ፣ የማይመስል ነገር ነው፣ ጨዋታ ነው። እግዚአብሔር ሲሪየስ አምላክ ነው። እንደምንወደው በሥራ እናሳየው። እግዚአብሔርን ስራ የምንደግፉ በፍቅር እግዚአብሔርን ቤት የምንደግፉ አስራት መባችሁን ታማኞች ለሆናችሁ እግዚአብሔር ለእናንተ ታማኝ ይሆናል። ሰው የዘራውን ያንን ያጭዳል። ግን የእግዚአብሔርን ነገር የሚሰርቁ ሰዎች እግዚአብሔርን ጊዜ የሚሰርቁ አስራት መባ የሚሰርቁ ሰዎች ይህንን እግዚአብሔር አይሰማቸውም። ስለዚህ ለትክክለኛው ዶክትሪንም ሰዎች ካልተገዙ በሐሰት ትምህርት ውስጥ ሲመላለሱ እግዚአብሔር ጸሎታቸው ላይሰማም። ይህን ልናውቅ ያስፈልገናል። እና ጨምሬ አንድ የምለው ነገር እኔ በማላውቀው አንቺ በማታውቂው እግዚአብሔር ብቻ በሚያውቀው ምክንያት ጸሎትሽ ላይመለስ ይችላል። አይዶን ነው ማለት ነው ባጭሩ፣ ለምን ጸሎት ያልተመለሰ መጽሐፍ ቅዱሳዊ የሆነው ነገር ይሄ ነው፣ አሁን የነገርኩሽ ነገሮች ናቸው። ነገር ግን የማናውቀው ምክንያቶች እግዚአብሔር የሚያውቀው ነገሮች አሉ። አንዳንድ ጊዜ ጊዜውን ያያል እግዚአብሔር፣ ዘመኑን ያያል። መቼ ቢሰጥሽ፣ መቼ ቢመልስልሽ እሱ የሚያስከብረው እሱ ያውቃል። አንዳንድ ጊዜ በመስጠት ብቻ ሳይሆን ደግሞ በመከልከልም ይባርካል። ቢሰጥሽ ለጥፋት ሊሆንብሽ ይችላል። ስለነሳንም አንዳንድ ነገር እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም ይባረግ ማለት መቻል ራሱን የቻለ መንፈሳዊነት ይመስለኛል። አንዳንድ ሰዎች ሆኖ እግዚአብሔር አይነሳም ሰይጣን የነሳው ምናምን የሚሉ ሰዎች አሉ። መጽሐፉም ይለው ነው የጠቀስኩት። አንዳንዴ እግዚአብሔር ጸሎትን የማይመልስባቸው ጊዜያቶች አሉ። ለምን ዊዶን ነው አንዳንዴ ባጭሩ ነው ነው ሁሉን አናቀም። እግዚአብሔር ብቻ የሚያውቀው ምክንያቶች አሉ አይዶን ነው። ነገር ግን እንዳልኮች እነዚህ አሁን ያልኩሽ ሊስት ኦፍ ቲንግስ በህይወታችን ውስጥ ካሉ እነሱን ማስተካከል የምናቀው ነው። ሌላ እንደዚህ ብሎ ይጠይቃል። ምን ይላል? ግራ ግብት ብሎኛል ይላል። ግራ ግብት ብሎኛል። የመጣውበት ሃይማኖት ውስብስብ አልነበረም። ጌታን ከተቀበልኩ በኋላ ግን በጣም መንፈሳዊ ረሃብ ስላለኝ የማልሄድበት ቤተ ክርስቲያን የለም። በአንድ ጉዳይ ላይ ሁለት ሰባኪዎች የተለያየ በተለያየ ጊዜ ሲያስተምሩ ሰማሁና ማንኛውን እንደማምን ግራግብት ብሎኛል ለመሆኑ ሰው መንፈስ ነው ወይስ ሰው ነፍስ ነው ሰው ስጋ ነው እባክህ አስረዳኝ ጠላት ግራ ግብት ይበለው ብራዘር አይዞህ አይዞህ ግራ አይግባ የማያስጨንቀው ነገር ያስጨንቀናል በጣም ይገርመኛል እና ምን ማለቴ መሰለህ እግዚአብሔር ሰውን ሲፈጥረው የራሱ የፈጠረበት መንገዶች አሉ በጣም አጭር ይሄ በጣም አዲሱ ትውልድ እንደ እውቀት ወስዶት በጣም ፍልስፍና አድርጎታል። በጣም ፊሎሶፋዊ ከማድረጉ የተነሳ የመጣያ የመጋጫ በቃ እንትኖች የቃል ጨዋታ ሆነዋል። የእውቀት ጡንቻን ማሳያ ይመስላል መንፈሳዊ ነገር እንደዚህ አይነት አንዳንድ ነገሮች ላይ ማለት ነው። እና ግራ አይግባህ፣ አይዞህ እግዚአብሔር ሰውን የሚገዛው በመንፈሱ በኩል ነው። የሰው ስብእናን የፈጠረ እግዚአብሔር ነው። የሰው ሁለንተናን የፈጠረ እግዚአብሔር ነው። እግዚአብሔር ሁሉን ያውቃል፣ አትጨነቀ አይዞ ግራ ግብት አይበል እና መንፈስ ከእግዚአብሔር ጋር በቀጥታ ህብረት ያደርጋል። እና ስለዚህ ሰው በመንፈሱ በኩል ከእግዚአብሔር ጋር ብዙ መንፈሳዊ ነገሮችን ተራክቦ ያደርጋል። እና እግዚአብሔር ደግሞ ሰውን የሚገዛው በመንፈሱ በኩል ነው። ይሄን አንድ አንደር ላይ ናርገው በቃ። ስለዚህ የሰው መንፈስ የሰውን ነፍስ መግዛት አለበት። እና የሰው ነፍስ ከዛ የሰውን አካል መግዛት አለባት። ወይም የሰውን ሁለንተና ውጫዊ ሰውነቱን ትገዛለች። ምን ማለት እንደሆነ አብራራድሃለሁ። በሰው ስብእና ውስጥ ከእግዚአብሔር ጋር የሚገናኝበት ምን አለው? ሰው ሰው መንፈስ አለው። ሰው መንፈስ ነው አለም ወኩኝ እና በቅርብ አንድ ሰባኪ ሰማሁ ጎበዝ አስተማሪ፣ እግዚአብሔር ይባርከው አገር ቤት ያለ አስተማሪ ነው። ምን ብሎ ተናገረ? ሰው መንፈስ ነው ሲሉ ተከራክረው ይቆዩና አለ በኋላ ሲሄዱ ሰው እንደሆኑ ይሄዳሉ አለ እና፣ በጣም ቆንጆ አገላለጽ ነው። እግዚአብሔር ይባርክልኝ እና በሰው ስብዕና ውስጥ ከእግዚአብሔር ወደ ሰው የሚመጣው ነገር ሁሉ የሚተላለሰው የሚተላለፈው በመንፈሱ ነው። እግዚአብሔርን የሚያመልኩት በመንፈስና በእውነት ነው። ስለዚህ ወደ ሰው ነፍስ፣ ወደ ሰው አካል የሚወርድ የስልጣን ሰንሰለት አለ። ግን በጣም በጨረፍታ ስለምናገር ኮምፕሊኬትድ እንዳይሆንብን ተጠግቄ ነው የምናገረው። ሌላው ይህንን ማወቅ የእውቀት ጥግ እንዳልሆነ ወቀው። አንዳንድ ሰባኪዎች በቃ ልዩ ለመሆን አዲስ ትምህርት የፈለሰፉ እንዲመስል እንዲያሰኝ የሚሉ አሉ። በነገራችን ላይ ስለ ሰው ነፍስ መንፈስ ነፍስ ስጋ በዘጠና ዓመተ ምህረት ዘጠና አንድ ዘጠና ሁለት ዓመተ ምህረት ላይ አንዲት መጽሐፍ ጽፌ ነበር። ያቺ መጽሐፍ አልታጠመችም መዝገቢ ውስጥ አለች እስካሁን ድረስ በ91 92 ማለት የዛሬ 30 ምናምን ዓመት ማለት ነው። ግን እንደ አዲስ እውቀት ግኝት አድርገው በየመድረኩ ላይ፣ በቃ ብዙ ሺህ ሰው በተሰበሰብበት መድረክ ላይ ሰው መንፈስ ነው እያሉ ማወጅ የእውቀትን ብልጥግና የሚያሳይ አይደለም። ኢንስቴድ ምን ለማምጫ ነው? በጣም ኤግዛጅሬት አድርጎ እኛ የተለየንን የተለየ ብርሃን የበራልን የኒቆላውያን አይነት ፕራይድ በሰዎች ውስጥ እንዲገባ ማድረግ ነው። ኬርፉል ትሑቶች እንደሆኑ የገባን ነገር እንኳን ቢኖር ትሁቶች እንደሆኑ ያላወቁትን ደስጋዊ ዓለማዊ አድርገን አንመልከታቸው። አላወቁ ማለት ደግሞ ጎደለባቸው ማለት አይደለም። እውቀት አለን ማለት ወረስን ማለት ደግሞ አይደለም። ሰዎች ክርስትናን የሚኖሩ ሰዎች አሉ፣ ክርስትናን የሚያወሩ ሰዎች አሉ። ስለዚህ የቃላት ጨዋታ አይደለም ክርስትና፣ ቢኬርፉል። የአማርኛ ችሎታም አይደለም። ስለዚህ መንፈሱ ከእግዚአብሔር ጋራ ሰውየው እስካለ ድረስ በሰውየው ውስጥ የእግዚአብሔር መንፈስ ኮሚኒኬት ያደርገዋል በጸሎት ያደርጋል። ነፍሱ ደግሞ ስሜት፣ አእምሮ፣ ፈቃድ አላት። በነፍሱ ውስጥ ያለን ነገር ፈቃዱን ለእግዚአብሔር እንዲያስገዛ ያደርገዋል። ስሜቱ ከእግዚአብሔር ጋር የተቃኘ እንዲሆን ታደርገዋለች። ስለዚህ ነፍስ፣ መንፈስ፣ አካል አካል የምንለው ከውጭ ሊጀምር ወይም ከውጭ ሊጀምር ግድ የለም ማየት፣ ማሽተት፣ መዳሰስ፣ መስማት፣ መቅመስ፣ ይሄ ፊዚዮሎጂካል፣ አካላዊ የሆነ ከግዑዙ ዓለም ጋር ሰው ተራክቦ የሚያደርግበት መንገድ ነው። መንፈስ የምንለው ደግሞ ይቅርታስ ነፍስ የምንለው ደግሞ ስሜት፣ አእምሮ፣ ፈቃድ አለው። ይሄ ሳይኮሎጂካል ነው። ይሄኛው ፊዚዮሎጂካል፣ ይሄ ሳይኮሎጂካል ነው። ከውስጣዊ እውቀት ጋራ ተራክቦ የሚያረግ ነው። ትምህርት ቤት ሄዶ ሰው የሚማረው በአእምሮ ነው። ሰው ሲያዘን የሚሰማው ስሜቱ ነው። ለእግዚአብሔር ይሁን ለሌላ ነገር ይገዛ ፈቃድ ዊል ፓወር አለው። ፈቃዱን ወደ እግዚአብሔር ወደ መንፈስ፣ ወይን ወደ ስጋ እንዲያደላ የምታደርገው ነፍስ ናት። ከመለኮት ጋር ደግሞ ተራክቦ የሚኖረው ሰው እንዴት ነው? መረዳት አለው። አንደርስታንንግ ኢንቱዊሽን ማለት ነው። በሌላ ቋንቋ ህሊና ኮንሸስነስ ወይንም ደግሞ ወሽ። ይሄ ስፒሪቹዋል ወደ ሆነውን ዓለም ከኔክት የሚያደረገበት ነው። ይሄ ፊዚዮሎጂካል የሆነውን ዓለም ይሄ ደግሞ ፊዚዮሎጂካል ሳይኮሎጂካል የሆነውን ዓለም ተራክቦ የሚያረግበት ሰው እንደዚህ አይነት ፍጥረት ነው። ይሄ የሰው ሁለንተና ይባላል። የሰው ሁለንተና ይባላል። እና እነዚህ የነፍስና መንፈስን ግንኙነት በትክክል ማወቅ ጥሩ ነው። ግን ባጭሩ ምንን ለማሳየት ነው ሰው መንፈስ ነው። ሰው ነፍስ ነው፣ ሰው ስጋ ነው ሳይሆን፣ ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው። ሰው ሶስቱንም ነው። ምን ማለት እንደሆነ ባጭሩ ለመልስል ብዬ ነው። በጣም ቢግ ዲል አድርጌ አልወስደው፣ በጣም ኮምፕሊኬትድ የሆነ እውቀትም አድርጌ አልመለከተው። ስለዚህ ምን ማለት ነው ነፍስ የራሷን የነፍስን ማንነት ማውቀት ስፕሪቹዋል ማን የሚል የዋችማን ኒ መጽሐፍ አለላችሁ። እሱን ቁጭ ብላችሁ ካነበባችሁ ቮሊዩም በጣም ትልቅ መጽሐፍ ነው። እና ትልቅ መጽሐፍ ነው። ስፕሪቹዋል ማን እሱ ልታደብ ካገኛችሁት ብዙ ስለ እሱ የሚናገረው ነገር አለ። ስለዚህ በሶስቱንም ለይቶ ማወቁ ጥሩ ነው እንደ ክርስቲያን ለይቶ ማወቁ። ስለዚህ ፈተና ብዙ ጊዜ ግን የሚከሰተው ነፍስ ላይ ነው። ስሜት፣ አእምሮ፣ ፈቃድ ላይ ነው። ስለዚህ ሰው መንፈሳዊ ሲሆን መንፈሱ ስፒሪቹዋሊ ስትሮንግ ሲሆን ስሜት፣ አእምሮ፣ ፈቃዱን መግዛት ይችላል። ስሜት፣ አእምሮ፣ ፈቃዱ ከተገዛ በውጭው ሰውነታችን በስጋችን እግዚአብሔር ማክበር እንችላለን ማለት ነው እና ይሄ ያልታደሰ ሰው ብዙ ጊዜ ኃጢአትን ነፍሱ ስሜቱ አእምሮ ፈቃዱ እነሱ ሁሉ ምን መሆን አለባቸው በእግዚአብሔር ቃል ይድናሉ በእግዚአብሔር ቃል ይታደሳሉ በእግዚአብሔር ቃል እርምት ያገኛሉ አቅጣጫን ይዛሉ ለዚህ ነው ነፍስ አለውቀት ትሆን ዘንድ መልካም አይደለም የሚሉ ስለዚህ እግዚአብሔርን ቃል ስንማር ስፕሪቹዋል ስትሮንግ ስንሆን መንፈሳችን ሀይለኛ ሲሆን ነፍሳችን ፈቃዳችን ስሜታችን ምን ትሆናለች ለጌታ የተገዛች ትሆናለች ይገዛል ማለት ነው ነው ከዛ ሥጋችን በደልን አይበድልም ማለት ነው።